በአባ አቢብ ስም ዛሬ ጸሎትን የሚጸልየውን ኀጢአቱን እግዚአብሔር ያስተሰርይለታል። በእረፍት መታሰቢያ ቀን የአባ አቢብ ፈጣሪ ሆይ ኃጢአቴን ሁሉ ተውልይ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኀጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና አላቸው። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 24። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ሐሪክ ነው። እነርሱም ከሮሜ አገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲ ንጉሥ መክስምያኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጅንም በአጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። እግዚአብሔርም የእግዚአብሔርን መልአክ በሕልም ተገለጠላቸውና ፍሬ የመብላትን ዘለላ ሰጣቸው። ይህም ቅዱስ በተፀነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። እመቤታችን ማርያምም ለሮሜን ሊቀ ጳጳሳት ለሰለባስትርዮስ ተገልጣ ወደ አብርሃም ቤት ሂዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሂዶ የክርስትና ጥምቀትን አጠመቀው ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብሎ ስለ ሰየመው አደነቁ፣ ዕጹብ ዕጹብ አሉ። ከዚያ በኋላም ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ኅብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ሥጋውንና ደሙን ከሕፃኑ ጋር አቀበላቸው። በዚያን ጊዜ ሕፃኑ የአንድ ዓመት ልጅ ሲሆን በባሕርይ በህልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባሕርይ በህልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካልም በስምም ልዩ ነው። በባሕርይ በህልውና በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። በጥቂት ዘመንም በኋላ አባትና እናቱ ኅዳር ሰባት ቀን ሙተው ሕፃኑ ብቻውን ቀረ። ሕፃኑም ዐሥር ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሀዲ መኮንን መጣ። ቅዱስ ቡላን በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶችን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያም ጊዜ በችንካር እንዲቸነክሩት ሥጋውንም እንዲሰነጣጥቁት ቆዳውንም ከአጥንቱ እንዲገፉ እጆቹንም እግሮቹንም በመጋዝ እንዲቆርጡ ጀርባውን እንዲገርፉ በሾተሎች በጦሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት ዳግመኛ በመንገድ ላይ እንዲጎትቱት አዘዘ። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ሂዶ እርሱንም የረከሱ ጣዖታቶችን ረገመ። መኮንኑም ተቆጥቶ በሚያዝያ ዐሥራ ስምንት ቀን ራሱን በሰይፍ ቆርጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስን፣ አስኬማን በመስቀል ምልክትም አለበሰው። እንዲህም አለው ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዞሃል። ያን ጊዜም ቅዱስ አባ ቡላ በደረቅ ተራራ ላይ ወጣ። ያለ ማቋረጥም በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውን፣ ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁል ጊዜ ወረውረው ነበረ። በአንዲት ቀንም ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አስነሳውና እንዲህ አለው ከእንግዲህ ስምህ ቡላ አይሁን አቢብ ይባል እንጂ የብዙዎች አባት ትሆናለህና። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ሥጋውን በየጥቂቱ እየቆረጠ ጀርባውን ሰባት መቶ ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበረ። በየእሑድ ቀንም ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያያዘና መከራ እንደተቀበለ ሆኖ ይገለጽለት ነበረ። ስለዚህም ሳይበላ ሳይጠጣ 42 ዓመት ኖረ። ዳግመኛም ናላው ፈሶ እስቲ ያልቅ 12 ወር በራሱ ተተክሎ ኖረ። በአንዲት ቀንም የጌታችን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ። ከእንጨትም ላይ ወጥቶ በላዩ ላይ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያምም ከአእላፍ መላእክት ጋር መጥታ የኔና የልጄ ወዳጅ ሰላምታ ይድረስህ፣ አለች። ከበድኑም ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሰላምታ ይገባሻል፣ አላት። እርሷም በከበሩ እጆቿ ዳሳ ከሞት አስነሳችው። ዕድሜውንም ፈጽሞ ከዚህ ዓለም በሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ኢየሱስ ክርስቶስ በእጁ ልዩ የሆነ አክሊሎች የሚያበሩ ልብሶችን ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተርላ ደስታ ደስ አሰኝህ ዘንድ ወደ እኔና ስምህን ለሚጠራ መታሰቢያህን ለሚያደርግ እኔ ኃጢአቱን አስተሰሪለት ዘንድ በራሴ ማልኩልህ። ወይም ለተራቆተ የሚያለብሰውን፣ ለተራበ የሚያጠግበውን፣ ለተጠማ የሚያጠጣውን የገር ልህን መጽሐፍ የሚጽፈውን ወይም የሚያነበውንና የሚሰማውን በጸሎት የሚታምነው ሁሉ እስከ አስር ትውልድ እምርላችኋለሁ። ይህንንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትን ምስጋና በሰማች ጊዜ ነፍሱ ከሥጋው ተለየች፣ ወደ ሰማያዊት ኢየሩሳሌምም ገባች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ አክሚም ከሚባል አገር የመላእክት አምሳል የሆነ አባ ዕብሎይ አረፈ። የዚህ ቅዱስ የአባቱ ስም አሞኒ የእናቱ ስም ሙሴያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉ ጸንተው የሚኖሩ ድሆችን፣ መጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም። ሙሲያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወዲያውኑ ለምልሞ አብቦ ሲያፈራ ያ ብርሃናዊ ሰውም ከዚህ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲል እርሷም ከፍሬው ወስዳ ስትበላና በአፏ ውስጥ ጣፋጭ ሲሆንላት በልቧን ፍሬ ሆንልኝ ይሆንን ስትል ራእይን አየች። ከእንቅልፏን በነቃች ጊዜ ራእይን እንዳየች ለባሏ ነገረች። እርሱም እርሷ እንዳየችው የዓለማየቱን ነገራት። እግዚአብሔርንም አብዝተው አመሰገኑት። ትሩፋቱንና ተጋድሎን በመጨመር በየሁለት ቀን የሚጾሙ ሆኑ። ምግባቸውም እንጀራና ጨው ነው። ይህም ቅዱስ ብሎይን በጸነሰች ጊዜ እናቱ በገድል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ አንድ ሺውን ስግደት እየሰገደች ብዙ ጸሎቶችን ትጸልይ ነበረ። በቀን ግን አምስት መቶ ስግደትን ትሰግዳለች። ሕፃኑን እስከወለደችው ድረስ ዘጠኝ ወር ያህል እንዲህ ስትጋደል ኖረች። በወለዱትም ጊዜ ዕብሎይ ብለው ሰየሙት። በጎለመሰም ጊዜ ምንኩስና ልብስ ሊለብስ ወደደ። ምክንያትም እስኪያገኝ ይህንን እንዲህ ኖረ። አቢብ የሚባል ወዳጅ ነበረውና እርሱም በሌሊት ወሰደው ከላዕላይ ግብፅ የሚገኝ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በመጠመድ ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ በጥቅምት ወር 25 ቀን አባ አቢብ አረፈ። ያን ጊዜ አባ ዕብሎይ አብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራትን የሚያስተምራቸው ሆነ። ቅዱስ አቢብን ባረፈ ቀን መታሰቢያውን ሲያደርግ ይህ ቅዱስ አባ ዕብሎይ ወንድሞች ሆይ፣ በአባ አቢብ ስም ዛሬ ጸሎትን የሚጸልየውን ኃጢአቱን እግዚአብሔር ያስተሰርይለታል። በእረፍት መታሰቢያ ቀን የአባ አቢብ ፈጣሪ ሆይ ኃጢአቴን ሁሉ ተውልይ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ሊገንዙት በዚያ ቁሞ ሳለ አባ ዕብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያን ጊዜ ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ ዕብሎይ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶታልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ ምስኩን እግዚአብሔርንም አመሰገኑ። ይህ አባ ዕብሎይም ብዙ ዘመናትን ኖረ። ልጆቹም መነኮሳት በዙ፣ ብዙ ገዳማትም ተሰሩለት። የኖረበት ዘመኑ በታላቁ በአባ መቃርስ ዘመን ነው። የአባ ዕብሎይንም የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱም እያጽናና እያረጋጋ መነኮሳት ልጆቹን እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአስቄጥስ ገዳም ሆኖ አባ መቃርስ ሲጽፍ አባ ዕብሎይም በላይ ላይ ግብፅ ሳለ በመንፈስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው፣ እነሆ ማጽናናትን የተመላች መልእክትን አባ መቃርስ ጻፈልን። ከዚህ በኋላ በአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገቧቸው። መልእክቱንም በመነኮሳቱ ሁሉ ፊት አነበቡ። በታላቅ ደስታም ደስ አላቸው። ይህም አባ ዕብሎይ ወደ አባ አሞኔዎስ የሄደ ከእርሱም ዘንድ የምትኖረውን ስሟ የዋሂት የተባለች የተቀደሰች ያየ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በአምስተኛው ቀን አረፈ። እኛ ግን የአባ ዕብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፍን። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን አባቶቻችን ጸሎት ይማረን። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ አቅፋሃስ ከሚባል አገር ሰማዕት ለሆነ ለቅዱስ ዩልዮስ ቤተ ክርስቲያኑ የከበረችበት ነው። ይህም ቅዱስ ዩልዮስ በሀገረ ጠዋ በሰማዕትነት ባረፈ ጊዜ በገርሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንጢኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንም ሥልጣን ከፍ ከፍ አለ። ከሃዲያን ነገስታት ለገደሏቸው ንጹሐን ሰማዕታት በስማቸው አብያተ ክርስቲያናት ታነጹ። ስለ ቅዱሳን ሰማዕታትም ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ አገራቸው እንዲያደርሳቸው ከአገልጋዮቹ ጋር ገድላቸውን እንዲጽፍ እግዚአብሔር እንዳቆሞና እንደጠበቀው ከዚህም እንደራሱ በሰማዕትነት ከዚህም እርሱ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ዩልዮስን ዜና ንጉስ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድሎ ንጉስ ቆስጠንጢኖስ ቅዱስ ዩልዮስን አመሰገነው። ስለዚህም ለቅዱስ ዩልዮስ የአማረች ቤተ ክርስቲያን በግብፅ አገር ሰርተው ስጋውን በውስጧ ያኖሩ ዘንድ ንጉሱ ወደ ግብፅ አገር ብዙ ገንዘብ ላከ። በዚያን ጊዜ ንጉሱ እንዳዘዘ አነጹለት። የቅዱስ ዩልዮስንም ስጋው አፍልሰው በውስጧ አኖሩት። ሊቀ ጳጳሳት አባ እስክንድሮስም ከኤጲስቆጶሳቱ ጋር አከበራት፣ እንደ ዛሬቱም ቀን በዓል አከበረባት። ከስጋውም ታላላቅ የሆኑ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ተአምር ይሁ ለቅዱስ መርቆሬዎስ ተማይተ ኢየሱስ ክርስቶስ ጸሎቱ በበረከቱ የሃሉ ምስለኩልን ሕዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ የኢየሱስ ክርስቶስ ምስክር የሆነውን የቅዱስ መርቆሬዎስን ተአምር እናገራለሁ። ጸሎትና በረከቱ ከእኛ ጋር ይሁን አሜን። ከተአምራቶቹ መካከል አንዱ እንዲህ ይነገራል። በቀጰዶቅያ በቂሳሪያ በተሾመ በኤጲስቆጶስ ቅዱስ ባስሌዎስ ዘመን ኡልያኖስ በነገሰ ጊዜ ጌታችን ክርስቶስን ካደ። ከቅዱስ ባስሌዎስም ተአምራት በአንዷ ውስጥ እንደተጻፈ ከሃዲ ኡልያኖስ በጌታችን በክርስቶስ የሚያምሩትን ከባድ ስቃይ አደረሰባቸው። በቅዱስ ባስሌዎስም ላይ ተቆጣ፣ አሰረውም። በክርስቲያኖችም ላይ ከባድ ሥራ ባበዛባቸው ጊዜ ቅዱስ ባስልዮስ ስለ ከሃዲው ልያኖስ ወደ እግዚአብሔር ይጸልይ ይለምን ጀመረ። ወደ ቅዱስ መርቆሬዎስም ለመነ። እግዚአብሔርም ጸሎትን ሰማና ታላቁን ሰማዕት ቅዱስ መርቆሬዎስን ላከለት። በፈረስ ተጭኖ መጣ፣ ከሃዲው ልያኖስንም አንገቱን በጦር ወጋው። ከፋርስም ምድር በውጊያው በክፉ አሟሟት ሞተ። በፈረስ ተጭኖ መጣና ከሃዲው ልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟትም ሞተ። ቅዱስ ባስልዮስ ይህንን ራእይ በቅዱስ መርቆሬዎስ ስዕል ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ ሰማዕት የቅዱስ መርቆሬዎስ መካነ ሥጋ ያለበት ቦታ ተገልጦለት እየጸለየና እያደነቀ ገባ። ያን ጊዜ የቅዱስ መርቆሬዎስ ሰይፍና ጦር ከቅዱስ መርቆሬዎስ ሥዕል ሥር ያለው ቦታ እስኪሞላ ድረስ ከእነርሱ ብዙ ደም እየፈሰሰ ወደ ቦታቸው ተመለሱ። ያን ጊዜ ቅዱስ ባስልዮስ ጮኸ፣ የክርስቶስ ሰማዕት ሆይ የእውነት ጠላት የሆነውን ውልያኖስን ገደልከውን? አለ ቅዱስ መርቆሬዎስ በቅዱስ ባስልዮስ ፊት አዎን ገደልኩት እያለ በስዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባስሌዎስ የእግዚአብሔርን ክብርና ምስጋና የኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን ብዙ ተአምርና ድንቅ ድንቅ ሥራ አደነቀ። ጸሎትና በረከቱ ከእኛ ጋር ለዘላለሙ ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሃያ ስድስት በዚች ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትን የሚያወጡ ዘንድ ሥልጣንን ከሰጣቸው ከሰባ ሁለቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት ሃያ አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ አቢብ፣ አባ ዕብሎይ ገዳማዊ፣ ቅዱስ ዩልዮስ ሰማዕት፣ ቅዱሳን አብርሃምና ሐሪክ ቅዱሳን አሞኒና ሙሴያ የታላቁ ዕብሎይ ወላጆች። ወርሃዊ በዓላት ቅዱስ መርቆሬዎስ ሰማይት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማይት፣ ቅዱስ ጁማዲዮስ ሶርያዊ፣ ቅዱስ አቡፋና ጻድቅ፣ ታላቁ አባ ቢጻሪዮን። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 24 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረዴት ያሳትፈን። የሰማዕታት የጻድቃን የነቢያት የሐዋርያት የቅዱሳን መላእክት በረከታቸው ረዴታቸው አይለየን። ክፉውን ያርቅልን፣ በጎን ያቅርብልን፣ ጸሎታችን ልመናችን ይቀበለን፣ ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ይልቁንም በዛሬ ዕለት መታሰቢያ የተደረገላቸው የአባታችን የአቡነ አቢብ አምላክ በቸርነቱ ይቅር እንዲለን እንዲምረን እንዲራራልን ከግራ ቁመት እንዲሰውረን፣ የአምላካችን ቅዱስ ፈቃድ ይሁንልን። የቃል ኪዳናቸው የበረከታቸው ተካፋይ እንድንሆን አምላክ በቸርነቱ ይርዳን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ከእመቤታችን ከቅድስት ድንግል ማርያም በረከት ረዴት ያሳትፈን። ለብርሃነ ልደቱ በሰላም ያድርሰን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥት ከሆይ ይሁን ፈቃድ ከማሁ በምድር ሲሳይነ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእየ ኢየሱስ ክርስቶስ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርክ። ሰላም ዋለ ሰላም ያሳድረን ሰላም ያሳደረ ሰላም ያወለን። የአቡነ አቢብ በረከታቸው ይደርብን ይቆየ